ሩታ ከቤተሰቦቿ ጋር ከእናት አባቷ ጋር ተገናኝታ ፈታ ዘና እያለች ነው ማለት ነው። እንግዲህ በዚህ በቀራት ጊዜ ውስጥ እንደዚህ ከቤተሰቦቿ ጋር ይህን የመሰለ ደስታ ማሳለፍ ራሱ ትልቅነት ነው። ሰላም ውዴ፣ ቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እውነት ለመናገር ከቤተሰቦቿ በመገናኘቷ በጣም ደስ ያለኝ ሩታ ማለት ነው። እና እንግዲህ በጣም ከረዥም ጊዜ በኋላ ነው አዲስ አበባ ከመጣች ሄዳ አታውቅም፣ ከቤተሰቦቿ ለረዥም ጊዜ ማለት ነው ግን በነገራችን ላይ ብዙ ጊዜ እኛ ልጆችንን አስቸጋሪዎች፣ እኛ ልጆችንን አፈንግጠን የምንወጣው ከቤተሰቦቻችን ማለት ነው። የምር እናትና አባት ቤተሰብ፣ በአጠቃላይ ቤተሰብ በፍጹም ማለት ቂመኛ አይደሉም በልጆቻቸው ላይ አው ሊያዝኑ ይችላሉ፣ ያዝናሉ፣ ልባቸው ይሰበራል ነገር ግን በስተመጨረሻ ዞሮ ዞሮ የሚቀበሉን ደግሞ እነሱ ናቸው። ጉዳታችን የሚያሳዝናቸው ጉዳታችን የሚያስለቅሳቸው ቤተሰቦቻችን ናቸው፣ እና እናቷ አሁን ፕራንክ ስታደርጋት ማለት ነው በአንዴ ዝን ነው ያለች እንዴት ተመልሽ ሄዳለው ያለሽ ብላ በጣም ነበር ያዘነችው። እና ሁሉም ነገር ማን እንደ ቤተሰብ። የፈለገ ሰው መልካም ሊሆንላችሁ ይችላል ጥሩ ሊሆን ይችላል ከምጠብቁት በላይ ግን ዞሮ ዞሮ ማን እንደ ቤተሰብ ከቤተሰብ ምንም የሚያልፍ ነገር የለም ማለት ነው እና እና እንግዲህ ሩትዬ ያው በሰላም እንደምትገላገኝ ተስፋለን። ይሄን የመሰለ ደስታ ከቤተሰቦችሽ ጋር የሰጠች ፈጣሪ ይመስገን። እውነት ያው ብዙ ሰው እንግዲህ በጣም ከቤተሰብ በላይ ነን ብሎ ቤተሰቦችሽ እንደዚህ ያድርገሽ፣ ቤተሰቦችሽ እንደዚህ ያድርገሽ፣ ሊሄድ ነው ስትያታፍሪ ምናምን ሲል ነበር። በጣም ብዙ ሰው እንደዛ እያላት ነበር እና አይ የቤተሰብን ልብ የማታውቁ ናችሁ ብዬ እንዳላስብ፣ ሁሉም ከቤተሰብ ነው የተወለደው ማለት ነው። ቤተሰብ እኛ ልጆች ነን ብያችኋለሁ። እኛ ልጆች ነን እንጂ ጨካኞች በቤተሰቦቻችን ላይ የምንጨክ ነው። ቤተሰቦቻችን እንደኛ አይደሉም። እውነት እንደ ጥፋታችን ቢቆጥሩት ስንት ቤተሰብ አልፋይ የሚሆን ሰው ነበር፣ የሚሆን ወጣት ነበር ግን ቤተሰቦቻችን እኛ እንደምናጠፋው አይደለም የሚያው ማለት ነው። ብቻ ግን ሩታ በጣም ደስ ብሎኛል ከቤተሰቦቿ ስለተገናኘች ይህን የመሰለ ጊዜ እያሳለፈች እንደሆነ ሳያት ማለት ነው። በጣም ነው ደስ ያለኝ እና እናትና አባቷ አንፏ አድርጋቸዋለች። እንግዲህ ስጦታውን ሰታ ማለት ነው። ሩታ በወጣው የተካልሽ መልካም ታዛዥ ልጅ አድርግሽ። ያው እንግዲህ መልካም እናታ ልኮ ሩታ ማለት ነው ብዙ ጊዜ ከቤትም ይነገርላታል በጣም ታዛዥ የቤት የመጨረሻ ልጅ ነች። ቤተሰቡ ሁሉ የሚወዳት ልጅ ነች። እዚህ በፊት እናቷ በጣም ብዙ ጊዜ ስትናገር ሰምተናታል ማለት ነው እና እንግዲህ ልጅሽም እንዳንቺ ታዛዥ ሆንልሽ።